ስሙኝ ማ ቤተሰብ የሀሰን ንግግር የትናንቱ ያስለቀሰኝ እኔም ብቻ ነው ወይስ ደግሞ እናንተንም ነው? የሆነ አገር ጥሎ ሊጠፋ የመሰለኝ እኔም ብቻ ነው ወይስ እናንተንም ነው? እኔ አላውቅም። ውስጥ የተረበሸ ውስጤ ሰላም ነው ያጣው፣ ግራ ገባኝ። ምንድን ነው ምንድን ነው ሀሰን ያጋጠመ ነገር አለ ወይስ ምንድን ነው ንግግሮች እኮ ደስ ይላሉ። ሀይሚን እንደምታከብራት እንደምትወዳት፣ ማሂ እንደምትወዳት እንደምታከብራት፣ በቃ ብዙ ነገር ነው የተናገርከው እና እንበይን መቆጣጠር ነው ያቃተኝ። ይህ ንዚ ይህ ነገር አልወድም፣ ይብሰኛል። ባር ባር ነው የሚለኝ። ና አላቅም፣ ጨነቀኝ። እግዚአብሔርን ጨነቀኝ። በቃ እንዴ ምንድን ነው ሀሰን እንደዚህ? ማ ልባችን አታባባው። የሆነ በቃ አላደል ማርያምን። በቃ ወይ ከሚዲያ የሚጠፋ አይነት ሰው ነው የሚመስለው ወይ ደግሞ የሆነ ነገር እኔ አላቅም። የሆነ ውስጥ የተረበሸብኝ ማሂና ሀይሚ እና ቃል በጣም ንጹህ የዋ ምስኪን ምርጥ ሴቶች ናቸው። በጣም ነው የምወዳቸው። ግን ደግሞ ይህንን ነገር በመናገረ በጣም ደስ ብሎኝ ሳለ ግን ለምንድነው ነው ውስጥ የተረበሸው ለምን ሰላም አጣው? እግዚአብሔርን በጣም ጨነቀኝ። ዛሬ የሆነ ዩቱብ ላይ መጡ እስከማየው ጓጓው። ምንድን ነው ላይመጣ ነው ስ ሊመጣ ነው እንደዚህ አይነት ነገሮችን እየተናገረ የነበረው ብዬ ማለት ነው። የሆነ መሰናበቻ ነው የመሰለኝ። እግዚአብሔርን አምላቸው አልዋሻቸውም ሰላም ሰላም! ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበድልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ ማሂና ሀሰን ትናንት የሰሩትን ቪዲዮ አይታችኋል። ሀሰን ብዙ ነገሮችን እየተናገረ ነበር ትናንት። ማለት ሁሌም ቢሆን ሀይሚና ማሂ እንደሚያከብራቸው እንደሚወዳቸው ይናገራል። የትናንቱ ግን ይለይ ነበረ። አይታችሁታል ይኸውልኝ፣ በቃ እንደዚህ የሳማት ነበር። አንዴ ጉንጯን፣ አንዴ ግንጭሏን፣ አንዴ ምኗን፣ አንዴ ምኗን። በቃ ማሂን የመሰለች ልጅ ስላገኘው ወይ ደግሞ ከህይወቴ ጋር ስላለች አላህን አመሰግናለሁ ብሏል። ማመስከነ በጣም ደስ ይላል። ከሁሉ ሴቶች የተለየች መሆኗን ተናግሯል። በቃ ንጹሕ ልብ እንዳላቸው ሃይሚና ማሂ ፈጣሪ ከመውት ድረሳችሁ፣ ይህንን ነገራቸው አይቀይርባችሁ እያለ ነበረ። አሜን፣ አይቀይርባቸው። ሁሉን ነገር እንደዚህ እንዳሉ የዋህነታቸው እንደያዙ ፈጣሪ ይጠብቃቸው ። ጓደኝነታቸውንም አንድ አድርጎ ያዘልቅልን። ያው ሀይሚም እንደምታውቋት የዋ ምርጥ ልጅ ማሄም እንደዛው ናትና እኔ እንጃ። አብቻ ግን ሀሰን ወንድሜ፣ አንተንም በጣም እንወድም እናከብረ። የሳቃችን ምንጭ ወንድማችንና ወይ ይመስለኛል። ሀሰን ሁሌ ስለሚቀልድ ስለሚስቅ ስለሚጫወት እንደዚህ ቆም ነገር ስለማያወራ ነው ብዬ እንዳላስብ፣ ሁሌም ቢሆን ስለ ሀይሚም ሆነ ስለማሄ ያወራል። ግን የትናንቱ አላቅም ማርያምን በቃ እያለቀስኩ ነው ቪዲዮን ያየሁት። ከዛ ቪዲዮን ከጨረስኩ በኋላ ራሱ ልቤ ርብሽብሽ ነው ያለው። በቃ ሰላሜን አጣሁኝ። እና ሀሰን በቃ እግዚአብሔርን ዛሬ ፕሊስ ቪዲዮ ስራ፣ በማሂም ቤት ሆነ በአንተ ቤት በምንም፣ ብቻ መጠማየት ፈልጋለሁ። የሆነ ልትሰናበተን ያክል ነው የተሰማኝ፣ እና አላውቅም። እና ማሂና ሀይሚዬም ፈጣሪ ያለያችሁ፣ ልቦናችሁን የሚጠብቅላችሁ ሀሰንና ማሂም እንደዛው